አንድ አምላክ በሆነ በአቦል በመንፈስ ቅዱስም ሰኔ 17 በዚስ ቀን ታላቁ አባት አባ ለትጹን አረፈ። ይህም አባት ከበንሳ ሀገር ነበር። ጎልማሳ በነበረ ጊዜም ነፍሱን ሊያድናት የሚሻ የጣላት ነፍሱን ስለኔ የጣላት ያገኛታል፣ ለዘላለም ህይወትም ይጠበቃታል የሚለውን በቅዱስ ወንጌድ ውስጥ የተጻፈውን የህያው እግዚአብሔርን ቃል ሰማ። ወዲያውኑም ልቡ ስለ እግዚአብሔር ፍቅርና ስለ ዘላለማዊ ተድላ እንደ እሳት ነደደ። ቅዱስ ቁርባንም ተቀብሎ እስዋሀት ወደሚባል ገዳም ሄደ። በጾምና በጸሎትም በስግደትም ታላቅ ተጋድሎን ያለመቋረጥ ይገደል ጀመር። ሰባት ሰባት ቀንም ይጾም ነበረ። የእግዚአብሔር መልአክ ተገለጸለትና የመርኮስና ልብስን ያለብሰው ዘንድ ወደ አበስ ድሮስ እንዲሄድ አዘሰው። እርሱም መልአኩ እንዳዘዘው ሄደ። አበስ ድሮስም በልብሱና በአስኬማው ላይ አርባ ቀኖች ተጸለየ። ከዚያም በኋላ ልብሱና እስኬሞን አለበሰው። በገረድር መጠብር ጀመረ። ከዚህም በኋላ በመምሩ ፈቃድ ወጥቶ እየተጋ እየጾምና እየተጋደለ ብቻውን ኖረ። ከእርሱም አቅራቢያ የሆነ አንድ ገዳም ነበረ። የገዳሙ መነኮሳትም የጎብኛቸው ነበረ። በአንዲት ዕለትም ወደዚያ ገዳም ሄደ። አበምኒቱም ታሞ ለሞት ደርሶ አገኘው። መነኮሳቱም በዙሪያ ሆኖ ያለቅሱ ነበር። አባ ለትጹንም የሰይጣን ሰራዊትን ከቦት ደስ ሲላቸው አያቸው። አባለቱንም አባቶይ በአንተ ላይ የሆነው ምንድን ነው? ብሎ አብነቱን ጠየቀው። እርሱም መነኩሳቱን ካጠገቡ እንዲልቁ አዘሳቸው። ከዚህም በኋላ ያደረገውን በደሉን ሊነግረው ጀመረ። እንዲህም አለ። ከኔ ያስቀደሞ እንደርሱ ያለ ማንም ያልሰራው ኃጢአትን ሰርቻለሁና አባትህ በጸሎታ ትርሰኝ። እኔ ቅስና ልሾን ፈልጌ ባልሾሙኝ ጊዜ ወደ ሌላ ሀገር ሄድሁ። ኔጲስቆጶስንም ቅስና ሾሙኛል ብዬ በደፍረት በቁርባን ላይ የምቅድስ ሆንኩ። ለጠላ ሆትን በቁርባኑ መስዋዕት ውስጥ መርዝ አድርጌ እሰጠዋለው፣ እርሱም ይሞታል። ከእናቴም ጋር አስር ጊዜ ተኝቻለው። ከእኔም ጸንሳ ለመውለድ በደረሰች ጊዜ ስራ ያጠጠች ህፃኑን በሆዳ ውስጥ ገደልሁት። ብዙ ነው ተነግሮ አያልቅም። ከበጎ ስራም ምንም ምን የሰራውት የለም። ነገር ግን በጸሎታ ትርሰኝ ከዚህ ከኃላፊው ዓለም ውጪ ደርሷልና ወዲያውም በክፋማዎት ሞተ። ነፍሱንም አጋንንት ሲቀበሯትና በየራሱ በሆነ ስቃይ ሲያሰቃዩት አባለጥሱን አያት። አባለጥሱንም የመረ ለቅሱን አለቀሰ። አባላጹን ስለ ወዳጆቹ ነፍሱን አሳልፎ የሚሰጥ ያለ ከሆነ ከዚህ የሚበልጥ ፍቅር የለም የሚለውን የቅዱስ ወንጌል ቃል አሰበ። አባለጥሱንም። ስለዚህ አጥሰው ነፍሱን በክብር ይግባውና ጌታችንን እየለመነ አምስት ጊዜ እስኪሞት ሰውነቱን ሊያሰቃያት ጀመረ። የመላእክት አለቃ ሚካኤልም መጥቶ አስነሳውና እንዲህ አለው፣ ስለዚህ አጠተኛ ነፍስ ነፍስን አትግደል ምሕረት አይገባውምና እግዚአብሔር እውነት ፈራጅ ስለሆነ በደሉ አይሰረለትም። አባለሱን ግን መሐሪ ቅርባዊ ወደሆነ እግዚአብሔር ስለዚህ አጠተኛ እየለመነ ራሱን ማሰቃየት አልተውም። ከዚህም በኋላ ራሱን በባህር አስጥሞ ሞተ። ያን ጊዜም ታላቅ ነጎድጓድ ሆነ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወርዶ በባህር ዳር ተቀመጠ። ከባህርም አውጥቶ ከሞት ያድነው ዘንድ ሚካኤልን አዘዘው። እርሱም አድኖ ክብር ይግባውና በጌታችን ፊት አቆመው። ጌታችንም የመረጥኩ ለትጹን ሆይ ኃጢአቱ እጅግ ብዙ ስለሆነ ከኃጢአተኞቹ ሁሉ በደል ስለሚከፋ መሬት ስለማይገባው ስለዚህ ኃጢአተኛ ሰው ብዙ ጊዜ ነፍስን ለምን ትገድላለህ አለው አባ ለትጹንም እንዲህ ብሎ መለሰ መሀሪና ይቅርባይ ጌታዬ ፈጣሪዬ ሆይ ያኔ ኃጢአተኛ ትምረው ዘንድ ለምንሃለው ያለዚያ ነፍሴን ከእርሱ ጋር ወደ ስቃይ ውሰዳት ከዚህም በኋላ ጌታችን የዚያን ኃጥእ ነፍስ ያመጣት ዘንድ ሚካኤልን አዘዘውና አመጣት በከበሩ እጆቹም ደስሳት እንዳልተፈጠረችም አደረጋት ይቺ ነፍስ አፈርቱን እንጂ የስቃይ ወይም የሕይወት አትሁን አለ። አባ ለትጹንም ስለ ቅርታና ቸርነቱ ገናነት መድኃኒታችንን ፈጽሞ አመሰገነው። ከዚህም በኋላ ጌታችን አባ ለትጹንን የመረጥኩህ ለትጹን ሆይ፣ በእውነት እነግርሃለሁ መታሰቢያ ለሚያደርጉ ሁሉ በስም መባል የሚያስገባ ወይም ለተራበ ለሚያበላ፣ ለተጠማ ለሚያጠጣ፣ ለተራቆተ ለሚያለብስ ወይም ገድልህን ለሚጽፍ እኔ ሁሉንም ኃጢአታቸውን ይቅር አለው። ስማቸውንም በሕይወት መጽሐፍ እጽፋለሁ፣ በጎ ዋጋቸውም እሰጣቸኋለሁ። ጌታችንም ይህንን ብሎ ወደ ሰማያት አረገ። ቅዱስ አባ ለትጹንም እጅግ ደስ አለው። ወደ በዓቱም ተመልሶ የተጋደለ ብዙ ዘመን ኖረ፣ እግዚአብሔርን አገለግለው መልካም ገድሉንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዛለሙ አሚን። በዚችም ዕለት ፍጹም መናኒ የሆነ መጻተኛው ባህታዊ ዸላሞን የረፍቱ መታሰቢያ ነው። እርሱም ከተጋድሎ የተነሳ ሰይጣን እስከ ደከመ ድረስ በተራራ ላይ እግዚአብሔርን እያገለገለ በገድል ተጠምዶ የሚኖር ነበር። ይህ አባት በቀልና በሌሊት እያለቀሰ ነበር እንጂ ከማንም ጋራ ሳይነጋገር ከቶስ ሳይስቅ ለረጅምና ለብዙ ዘመናት ኖረ። ሰይጣንም የሚያስቀ ነገር እና ጨዋታን ብዙ ጊዜ በላዩ አመጣበት ነበር። እርሱ ግን ፈገግ እንኳ አይልም ነበር፣ ነገር ግን የሚተክዝ ነበር ከበሬገባውና ልቡን በጌታችን ኢየሱስ ክርስቶስ ፍቅር የተመሰጠ ነበር። ሴጣንም በእርሱ ላይ ተቆጥቶ የሚያድነው ሆነ። በአንዲት ቀንም አባ ዸላሞን የእጅ ስራውን ሊሸጥ ተነስቶ ሄደ። ሲጓዝም ሴጣን ጎዳናውን አሳተው ልቡንም መሰጠው እንጂ የውቅ ዘንድ አልተወም። ከሰባት ቀኖች ፍጻሜ በኋላ አባ ዸላሞን ከረሃብና ከጥማት ብዛት የተነሳ በምድር ላይ ወደቀ፣ ለሞትም ደረሰ። ሰውን የሚወድ እግዚአብሔርም እንዲጠፋ አልተወም፣ ነገር ግን ሰይጣንን ከሱ አድርጎ አሳደደው። አረጋዊ አባ ዸላሞን በእርሱ የሆነውን ባወቀ ጊዜ ጌታ ኢየሱስ ክርስቶስ ሆይ እርዳይም ብሎ ጮኸ። ወዲያውንም ዸላሞን ሆይ አትፍራ፣ ከእንግዲህ ወዲህ ጠላት ባንተ ላይ ክፉ ሊሰራ አይችልም። ነገር ግን ተነስተ፣ ወደ ደቡብ ጥቂት ተጓዝ። በዚያ በተራራው አጠገብ የሚኖር ሰው ለትጹን የሚባል ሽማግሌ ጻድቅ ሰው ታገኛለህ። እርሱም ስለ ስሜ ብዙ መከራ የተቀበለ ነው። ያደረግከውን ሁሉ፣ ሰይጣንም እንዴት እንዳሳተ ንገረው። እርሱ ኃጢአት እስቲሰሬ ስለ አንተ ይጸልያልና የሚል ቃልን ሰማ። ወዲያውኑም ብፁዕ አባ ጳላሞን ተነስቶ ከእጅ ስራው ጥቂት ተሸክሞ አቤቱ በስምህ አድነኝ የሚለውን የዳዊት መዝሙር እስከ ፈጻሚው ዳኛ ስሳ ሶስተኛው መዝሙር እያነበበ ቃሉ ወደ አመለከተው ሄደ። ጌታችንን መርቶ ሽማግሌው አባ ለጹን አደረሰው። አባ ለጹንም ባየው ጊዜ በደስታ ተቀብሎ ሰላም ተሰጠው። ወደ ተራራውም አወጣው። ከጸለየው በኋላ ተቀመጡ። አባ ጳላሞንም የመረረ ለቅሶን እያለቀሰ ሊነግረው ጀመረ። ከትንሽነቱ ጀምሮ ሰይጣንም እንዳሰተው እንዲህ ብሎ ነገረው። በአንዲት ዕለት የእጅ እስራኤል ሸጥ በግብጽ ገበያ መንገድ ሲጓዝ ሰይጣን መቶ ልቤን አዘነጋት፣ መድኃኒቴ የሚሆነኝ የጌቴ ኢየሱስ ክርስቶስ ስም እጠራ ዘንድ አልተሆኝም። ዳግመኛም እንደ ንጉሥ ከተማ የታነጸች በውሃዎችና በተክሎች መልካም ዛፎችም ያሏት ከተማ ሳየኝ የእጅ ስራዬንም ልሸጥ ሳስብ ባለብዙ ገንዘብ ትቶላት ሞቶ በምታዝን ሴት አምሳል ታየኝ። የእጅ ስራዬንም እኔ ገዛለሁ ብላኝ ወደ ቤቷ አዳራሽ አስገባችኝ። እንቅቦችንም ከላያ ወርዳ ኖረች፣ እግሮችንም አጠበች። ባሮቿንም ማዕድ ያቀርቡ ዘንድ አዘዘቻቸው። ከእርሷም ጋራ እበላ ዘንድ ብዙ ማለለችኝ። በልተንም ጠጥተንም ሰከረን። ስንጨዋወትም ባሮቻው ሁሉ ወጡ፣ ሁለታችንን ብቻችንን ቀረን። ያን ጊዜም ልቤ በዝሙት እሳት ተቃጠለ። እግዚአብሔርን፣ መላእክቶቹን ቢሆን አላሰብኩም። በእርግጥ ከእርሷ ጋራ እንደሚተኛው ሆንኩ። ከዚህም በኋላ በነቀው ጊዜ ብመለከት ምንም ነገር አላገኘሁም። ሴትም፣ ማዕድም፣ ቤትም አታክልትም ቢሆን አላገኘሁም። ነገር ግን ራሴን ከተላለው በታች አገኘሁ።

ቅዱስ አባ ለትጹንም አይዞ እግዚአብሔር ኃጢአትን ይቅር እንደሚልህ አምናለሁ ብሎ መለሰለት። ከዚህ በኋላ ተነስቶ ሶስት ማዕልትና ሶስት ሌሊት ጸለየ። ወደ እነሱም እንዲህ የሚል ቃል መጣ፣ የታመነችው አገልጋዮች አትፍሩ። ከእንግዲህ ወዲህ ጠላት በእናንተ ላይ አይበረታታም። ዸላሞንም የሰራኸውን ኃጢአት በራሱ በሴጣን ላይ አደረኩ። የዸላሞንን ኃጢያት ብቻ አይደለም፣ ነገር ግን የምትፈትናቸውን ሰዎች ሁሉ ኃጢያታቸውን በሴጣን በራሱ ላይ መልሳለሁ። ከዚህ በኋላ አባ ዸላሞን ከአባ ለጹን በረከት ተቀብሎ እግዚአብሔርን አመሰገነ። ወደ ባቱም ሄደ፣ ተጋድሎውን ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳኑ ጸሎት ይማረን ለዛለሙ አሜን። ዳግመኛም በዚህ ቀን የመደራው የብጹዕ አባ ገሪማ መታሰቢያው ሆነ። የዚህም ቅዱስ አባቱ የሮም ንጉሥ ነበር። ስሙም መስፈኒያኖስ ይባላል። የንግሥት እናቱ ስም ሰፈንገያ ነው። እርሷም መካን ስለሆነች በእናቱ በቅድስት ድንግል እመቤታችን ማርያም አማላጅነት በመማፀን ወደ እግዚአብሔር እየለመነች ኖረች። ከዚህ በኋላ ይህን የተባረከ ልጅ ተቀበለች። ስሙንም ይሳቅ ብላ ጠራችው። ጥቂት ባደገ ጊዜ የቤተ ክርስቲያንን ትምህርት አስተምረው ዲቁና ሾሙት። አባቱ በሞተ ጊዜ የሮም ሰዎች በአባቱ ዙፋን ላይ ያነገሱት፣ እየፈረደና በቅን የገዛ ሰባት ዓመት ኖረ። በዋሻ የሚኖር አባ ጴንጥሎንም በሰማ ጊዜ እንዲህ ብሎ ለእርሱ ላከ፣ የጄ ሳቆይ ሙታኖችን ይቀብሩ ዘንድ ሙታኖችን ተዋቸው አንተ ግን ክብር ይግባና የክርስቶስን የማያልፍ መንግስቱን ትሻ ዘንድ ወዳኔ ና። አባ ገሪማም መልእክቱ ደርሶት በሰማ ጊዜ መንግስቱን ትቶ በለሊት ወጥቶ ሄደ። ያንጊዜም ጌታ የላከው መላእክ አለቃ ቅዱስ ገብርኤል ተገለጠለት። ብርሃናያን በሆኑ ክንፎቹ ተሸክሞ የአስር ወር የሚሆን መንገድ በሶስት 3 ሰዓት አደረሰው። አባ ጴንጠሎንም ደጅ አቆሞ፣ ይህም በኢትዮጵያ ንጉስ በልአሚድ ዘመን ነበር። አባ ጴንጤሎንም ቅዱስ ይሳቅን ባየው ጊዜ ደስ ብሎ ታቅፎ ሳመው፣ ወደ ባቱም አስገብቶ የምንኩስና ልብስን አለበሰው። ይሳቅም በጾም በጸሎትና በስግለት ተጠምዶ ቆደው ከአጽሙ እስከሚጠብቅ ድረስ ሲጋደል ኖረ። ከዚህ በኋላ መደራ ወደ ቦታ ሄደ። በዚያም ድንቅና ተአምር እያደረገ በሽተኞችን በመፈወስ አጋንንትን በማስወጣት ብዙ ዘመን ኖረ በአንዲት ዕለትም በጠዋት ስንዴ ዘራ፣ በሰርክም አዝመራውን ሰብስቦ አስገባ። ከእርሱም መሥዋዕትን አሳረገ። በማግስቱም በግራር ዛፎች ላይ በሮችን አውጥቶ የስንዴውን ነዶ አበራየ፣ ሰባ ሰባት እንቅብ መስፈሪያ ሆነ። ሁለተኛም የወይን አረግ በዓለት ላይ ተከለ፣ ወዲያውኑ በቀለች አበበችና አፈራች። በእርሷም የመሥዋዕትን አሳረገ። አንዲት ቀንም ሲጽፍ መሸና ፀሐይ ሊጠልቀ ተቃረበ። በቦታውም እንዲቆም አዘዘው። ጽህፈቱንም ሲጨርስ ቆመ። ምራቁንም ትፍ ባለበት ዘንድ እስከ ዛሬ በሽተኞች ፈውስ ሆኖ ኖሯል። ከእጁም ብዕር በወደቀ ጊዜ ወዲያውኑ በቀለ አቆጥቁጦም አደገ። በአንዲት ዕለትም ሰዎች ወደ አባ ጰንጠሌዎን መጥተው። ቀሲስ ይስሐቅ እኮ ከበላ በኋላ የቁርባን ቅዳሴ ቀደሰ ብለው ነገሩት። አባ ጴንጠሎንም ወደ እርሶ ሄዶ ልጄ ይስሐቆይ ምስጢር ስላለኝ ከጠገባችን ሰዎችን አስገልል አለው። ይስሐቅም ሰዎችን ተውና እንጨቶችና ድንጋዮች ይገለሉ አለ። ወዲያውኑ እንጨቶችና ድንጋዮች አንድ ምዕራፍ ያህል ሻሹ። አባ ጴንጠሎም ልጄ ይስሐቅ ገረምከኝ አለ። ስለዚህ ከዚያ ጊዜ ጀምሮ ገሪማ ተባለ። መልካም ተጋድሎና የቀና አካሄዱን በፈጸመ ጊዜ ክብር ይግባውና መድናችን ኢየሱስ ክርስቶስ ተገለጠለት። ስሙን የሚጠራ መታሰቢያውን የሚያደርግ ገድሉም የሚጽፍ የሚያጽፍ፣ ለሚያነበውም ለሚተረጉመውም ስማቸው በሕይወት መጽሐፍ የሚጻፍ ቃል ኪዳን ሰጠው። ዳግመኛም የተራበወን ላበላ የህጠ መሆን ለጠጣ እኔ የሕይወት እንጀራ አመግበዋለሁ የድህነትን ጽዋ አጠጣዋለሁ አለው። በቤተክርስቲያንም በመሀሌት ያመሰገነውና የጸለየውን እኔ የመላእክትን ምስጋና አሰማዋለሁ። የተራቆተውንም የሚያልብስ የብል እጅ ያልሰራው የብርሃን ግምጃ አለብሰዋለሁ። ነፍሱም ከስጋው በምትለይበት ጊዜ የጨለማ መላእክት አይቀርቡትም፣ የብርሃን መላእክትም በዙሪያው አቆማቸዋለሁ። በስምህም ቤተክርስቲያን ለሰራ በሰማያት አርባ ሰባት የብርሃን ቦታዎችን እኔ ሰጠኋለው። የቤተ ክርስቲያን መባእ የሚሰጠውም እኔ በመንግስቴ እቀበለዋለው። ቦታህን የሚያከብረውንም እኔ በመንግስቴ ያከብረዋለው። ጠላቶችን አጋንንትን ረግጦ የሚገዛበትን እሰጠኋለው። አባ ገሪማም ይህን ታላቅ ሀብት በቸርነት ብዛት የሰጠኸኝ አቤቱ ስምህ ይክበር ይመስገን። ግን ጌቴ ወይ መተሰበየ ያደረገ ገድልም ለጻፈ እስከ ስንት ትውልድ ትምህርልኛለህ? አለ መድኃኒታችንም፣ እስከ አስራ ሁለት ትውልድ ምሮአለሁ አለው። አባ ገሪማም መድኃኒታችንን ልጆች ባይኖሩትስ ምን ታደርግለታለህ አለው አለው መድኃኒታችንም፣ አስራ ሁለት እጽፍ ክብር ሰጠዋለሁ ብሎ መለሰለት። ዳግመኛም የሞጥላ እንዳያገኘ ታላቅ የምስራች እነግርሃለሁ አለው። ይህንንም ተናግሮ ሰላምታም ሰጥቶት በታላቅ ክብር ወደ ሰማያት አረገ። ቅዱስ አባገሪማም በልቡ ደስ ተሰኘ። ወዲያውኑ በብርሃን ሰረገላ ተነጥቆ ወደ ብሔረ ሕያዋን ገባ። የእግዚአብሔር ምስጋና ይሁን እኛለም በዚህ ጻድቅ አባገሪማ ጸሎት ይማረን፣ በረከቱም ከኛ ጋር ተኑር ለዛለሙ አሜን። ዳግመኛም በዚህች ዕለት የሰማዕታት የነአኮራን የበርተለሚዎስ የእስክንድሪያ የእለ እስክንድሮስ የዮሴፍና የጻድቂቱ አርሴማ መታሰቢያቸው ነው። እግዚአብሔር በጸሎታቸው ይማረን ለዘላለሙ አሜን። አንድ አምላክ በሆነ በአብ ወልድ መንፈስ ቅዱስ ስም ሰኔ አስራ ስምንት በዚች ቀን ከአባቶች ሊቃነ ጳጳሳት ቁጥር አርባ አምስተኛ የሆነ የእስክንድሪያ ሊቃነ ጳጳሳት አባ ድሚያኖስ አረፈ። ዛ አቅረብ ኮማ የሌት ያዘኪሬ አይላፈም ለህፀምዱከ ዘልፈለን ለነብብ ተወከብ ዘኔቴ መጽሐፈ